አስወር ነው ልጅቷ፣ አታውቅም አይገባትም። እግዚአብሔር ላይክ ምስኪን ናት፣ ምስኪን ናት፣ ምስኪን ልጇ ና አንተ ልጅ አለኝ እኔ እች ልጅ እንደ ሀያ አመት አቢውዝ መደረጓን የምታውቀው አነጋገሯ እንደ አምስት ዓመት ልጅ ነው የምታወራው። ኖ ኖ ስቲል ላይክ ተርቲን ፎርቲን አወራሯ እኔ ቪዲዮ እናቷ ቪዲዮን እናቷ ከስምንት አመቷ ጀምሮ ዩቱበር ለማድረግ ምን ያልሞከረችው ነገር አለ ታለቻ፣ ምን ያልሞከረችው በልጇን ተለማ። ስለዚህ ምን አደረኩ መሰለ ነኝ እናቷ እናቷ እናቷ እኮ ያው ይሄ ልጅ አይጠቅምሽም። ነው ነው አይደለም አይደለም እናቷ እየተጠቀመችባት ነው። ፎርስ አድርጋ ኢትዮጵያ ወስዳት፣ ፎርስ አድርጋ ዘፋኝ ለማድረግ ሰባት ወር ስትቀመጥ ኩን እያወራው እኮ ነው ይገኛልሽ ሀሳቤ ልጫለሽ ኩን ይሰማሻል። እሺ እውላችሁ። ስለዚህ አሁን ምንድነው ሴጋው ታውቃለ፣ በእናቱ ትግሬ ነው። ሁሌ ለ ለወያኔ የመለስ ዜናዊ አሽከር ነው፣ የታወቀ ነው። ምን አደረኩ ያ ብቻ አይደለም፣ ደሙም ከባድ ነው። የትግሬ ደም ካለበት ተመልከት፣ እንዳሉ እንዳሉ ነው የሄደችበትን ነገር ማየት አለብህ። ጋይስ ሁላችሁ ማየት አለባችሁ። አንዳንድ ጊዜ እናንተ ሌላውን ለመተቸት የሌላውን ለማጋጣሚ ትንሽ ከባድ ነው። እንደ ዲጂታል ወያኔ ፖለቲካ የሚችል የለም። ማንም አይችላቸው። በጣም በጣም ዶርም፣ ላለፈው ሁለት አመት ከፕቶሪያ ስምምነት በኋላ ጠፍተው ነበር። አለ እንደ ጠፍተው ነበር ፖለቲካ ይችላሉ። በዚች ጉዳይ አገኙ። የጌታቸው ረዳ የምናምናምንም እንዲወራ አይፈልጉ መጣው ፖለቲካ ሰሩ። ባል ላይ አማራ ላይ ምን የሚባል አማራ ትግሬን አይወድም ለትግሬ ልጁ መዳር አይፈልግም። ራሱ ሴጋው ምንድን ነው ያለው? እኔም ለትግሬ ልጅን አልድርም አለ። እራሱ ትግሬው ነው እናቱ ትግሬ ናት። እራሱ ልጅ ልጄን ትግሬ እንዲያገባት አልፈልግም አለ። ወንድሞቹ ትግሬን ያገቡት እሱ እራሱ እናቱ ትግሬ ናት እንዳለ ኩይሊያም ጥተዋለች። ኮ ኩይሊያም የተጣላቸው እሷን ሲሰድባት እንጂ መጨረሻ ላይ እሷ ሰርበጅ አማራን ሲሰድብ ኦርቶዶክስን ሲያንቋሽሽ ኦሮሞን ሲያንቋሽሽ ሺህ ወዝ ወዝ ከሱ ግሩፕ ነበረች። እችን ልጅ አሳበዷት፣ አጨለሏት። ሮማን ገባችበት፣ ዜዶ ምናምን ሁሉም ገቡበት፣ አጨለሏቸው፣ አጨለሏት፣ ተጠቀሙባት። ልጁ ራሱ እባክሽ ሲጋ ራሱ ዘሩን ከትግሬ ቢቀላቅል ትንሽ ይስተካከል ነበር። እንደዚህ አይጀዘርም። ትግሬ ነው እንዴ እሱ? ወያኔ ነው የሚሰራው። ወባባር እንዴ ፓስተር። እሱ ትግሬ ሊወክል አይችልም። ትግሬ ድብን ያለ ወያኔ፣ ድብን ያለ ጁንታ። መለስ ዜናዊ ዮናስ ማለት መለስ ዜናዊ ዮናስ፣ መለስ ዜናዊ ያበደ እውቀት፣ መለስ ዜናዊ አዳምጠኝ ዮኒ ማኛ ህዝብን አይወክልም፣ አጋስስ ነው። ግን ኩሊያ ግማሽ ትግሬ ናት። አሁን አያችሁ ትግሬነቷ መጣባት። የሚያናደኝ ትግሬዎች አማራን ለመሰቻቸው ይነሳባቸዋል። እኔ የሚያናደኝ ምን መሰለህ፣ ትግሬዎች የፈለግ ግደላቸው አንድ ወይ ሁለት ታገኛለህ እንጂ አይተቹም ትግሬን